የቀድሞዋ ፕሬዝዳንት ሳህለወርቅ ዘውዴ አቶ ኃይለማርያም ደሳለኝን ተክተው ለሽምግልና ተመርጠዋል። የት እነማንን ሊያሸማግሉ ነው? በዝርዝር ይዘነዋል። ከጥቅምት መጨረሻ ሳምንት ጀምሮ በኤርትራ ታግተው የነበሩ መርከቦችና መርከበኞች ተለቀቁ። አዘርባጃን ቱርክን አመስግናለች። ለምን በዝርዝር እንመለስበታለን። አበባ አምራቾች ከአማራ ክልል ለቀው እየወጡ ነው። የትኞቹ አምራቾች ወጡ? በምን ምክንያት ነው የሚወጡት የሚለውን እንዳስተዋለን። ልጁን ገድሎ ሽንት ቤት የጣለው አባት እድሜ ልክ ተፈረደበት። በዚህም ላይ ተጨማሪ ይዘናል። ጤና ይስጥልኝ የተወደዳችሁ የቀለም ቤተሰቦች፣ ለዚህ ሰዓት የመረጥኳቸውን ዘገባዎች ይዤ መጥቻለሁ። አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ አድርጉ። ይህንን ቪዲዮም ላይክ፣ ሼር እና ኮሜንት ማድረግ አትርሱ። አሁን ወደ ዝርዝር መረጃዎቹ አልፋለሁ። የቀድሞዋ የፌዴራል ፕሬዝዳንት ሳህለወርቅ ዘውዴ የዲሞክራቲክ ኮንጎን ግጭት ለመፍታት ከተመረጡት ሽማግሌዎች አንዱ ሆነዋል። የቀድሞዋ የኢትዮጵያ ፕሬዝዳንት ለዚህ ኃላፊነት መጠቆማቸውን ባለፈው ሳምንት መግለጻችን የሚታወስ ነው። ግጭቱን ለመፍታት ጥረት የተጀመሩት የምስራቅ አፍሪካ ማህበረሰብ እና የደቡብ አፍሪካ ልማት ማህበረሰብ በጋራ በመሆን ሲሆን እነዚህ አካላት ምሽቱን ስብሰባ አድርገው ነበር። የምስራቅ አፍሪካ ማህበረሰብ ሊቀመንበር የኬንያው ፕሬዝዳንት እና የደቡብ አፍሪካ ልማት ማህበረሰብ ሊቀመንበር የዚምባብዌው ፕሬዝዳንት በተመራው በዚህ ስብሰባ የኮንጎን ግጭት ለመፍታት በተጀመረው ጥረት አዳዲስ ሽማግሌዎች መመረጣቸውን ምንጮች አስታውቀዋል። እነዚህ ሽማግሌዎች የተመረጡት ጾታን፣ አካባቢና ቋንቋን ከግምት ውስጥ በማስገባት እንደሆነ ተገልጿል። በዚህ መሰረት የቀድሞ የኢፌድሪ ፕሬዝዳንት ሳለ ወርቅ ዘውዴ ከአምስቱ ሰዎች አንዷ ሆነው ተመርጠዋል። ከዚህ ቀደም በዚህ ሽምግልና ውስጥ ተካተው የነበሩት የቀድሞ የኢፌድሪ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ደግሞ ከቡድኑ ተቀንሰዋል። በኤርትራ ታግተው የነበሩት የአዘርባጃን መርከበኞች ተለቀቁ። መርከበኞቹ በቁጥጥር ሲዋሉት ባለፈው ጥቅምት የመጨረሻ ሳምንት እንደነበር ይታወሳል። እነዚህን አስራ ስምንት የአዘርባጃን መርከበኞች ለማስለቀቅ ከፍተኛ ዲፕሎማሲያዊ ጥረት ሲደረግ የቆየ ሲሆን ትናንት ተለቀው ወደ አገራቸው መሄዳቸው ተሰምቷል። የአዘርባጃን ውጭ ጉዳይ ሚኒስትር እንደገለጸው መርከበኞቹ እንዲፈቱ ጥረት በሚደረግበት ወቅት በኢትዮጵያ የሚገኘው የአገሪቱ ኤምባሲ ለእስረኞቹ አስፈላጊውን የቆንስላ ድጋፍ ሲሰጥ ቆይቷል። ይሁንና መርከበኞቹ እንዲፈቱ ትልቁን ሚና የተጫወተው በኤርትራ የሚገኘው የቱርክ ኤምባሲ እንደሆነ አስታውቋል። ሚኒስትሩ ጨምሮም በኤርትራ የሚገኘው የቱርክ ኤምባሲ እነዚህ መርከበኞች እንዲፈቱ በቀጥታ ድጋፍ በማድረጉ ትልቅ ምስጋናችን እናቀርባለን ብለዋል። በወቅቱ እንደተገለጸው ጥቅምት መጨረሻ አካባቢ የአዘርባይጃን ባንዲራ የሰቀሉ ሶስት በካስፒያን ማሪን ሰርቪስ የሚንቀሳቀሱ መርከቦች በስዊዝ ካናል በኩል አድርገው ወደ አቡ ዳቢ እየተጓዙ ነበር። ይሁንና መርከቦቹ ባጋጠማቸው መጥፎ የአየር ጸባይ የተነሳ ወደ ኤርትራ የውሃ ክልል ውስጥ ለመግባት ተገደው ነበር። መርከቦቹ የባህር ክልሉ ውስጥ ከመግባታቸው በፊት ለኤርትራ የወደብ ባለስልጣናት ሪፖርት ልከው የነበረ ቢሆንም ሳይደርሳቸው በመቅረቱ ይህንኑ ተከትሎ መርከቦቹ በኤርትራ ውሃ ክልል ውስጥ 12 ማይል ውስጥ ከገቡ በኋላ ህገወጥ ናቸው ተብለው መታሰራቸው መገለጹ የሚታወስ ነው። የአበባ አምራቾች ከአማራ ክልል እየወጡ ነው። ተጨማሪ የአበባ አምራቾች በአማራ ክልል ያለውን ጦርነት በመሸሽ ለቀው እየወጡ መሆኑ ተገለጸ። ባለፈው ወር ሴሌክታዋን የተባለው አበባ አምራች በቁንዝ ላይ የነበረውን እርሻ ለቆ በመውጣት ወደ ኬንያና ዩጋንዳ መሄዱን ማስታወቁ ይታወሳል። ይህ ድርጅት ቀደም ሲል ተመሳሳይ እርምጃ የወሰዱትን ታልፍላወር እና ጣና ፍሎራ የተሰኙ የሆላንድ ድርጅቶች ፈለግ ተከትሎ መውጣቱን ሳማፎር ዘግቧል። እነዚህ ድርጅቶች ባለፈው ዓመት በክልሉ ውስጥ ያለውን ጦርነት ተከትሎ በደረሰባቸው ዝርፊያ የተነሳ መውጣታቸውን ዘገባው አስረድቷል። የኢትዮጵያ ሆርቲካልቸር አምራች እና ላኪዎች ማህበር ዋና ዳይሬክተር ቴዎድሮስ ዘውዴ ለዜና ውታሩ ሲናገሩ በአማራ ክልል ስራቸውን ያቆሙ ዓለም አቀፍ ድርጅቶች በርካታ ናቸው ብለዋል። እንደ ምሳሌም አቢሲኒያ ፍላወርስ፣ ደች ፍላወርስ ግሩፕ እና አልፋ ፍሎራን ጠቅሰዋል። እነዚህ ድርጅቶች በጦርነቱ የተነሳ ክልሉን ለቀው ለመውጣት መገደዳቸውን ያስረዱት አቶ ቴዎድሮስ ድርጅቶቹ ለደረሰባቸው ኪሳራ መንግስት ካሳ እንዲከፍላቸውም ጥሪ አቅርበዋል። በክልል ውስጥ ያለው የጸጥታ ሁኔታ እምብዛም ባለመሻሻሉ ሌሎች ድርጅቶችም በቅርቡ ለቀሎ መውጣት መዘጋጀታቸውን ያስረዱት ዋና ዳይሬክተሩ የአንዳንድ ድርጅቶች ሹፌሮች መታገታቸውንም ገልጸዋል። የሁለት ዓመት ህፃን ልጁን ገድሎ አስከሬኗን ሽንት ቤት ውስጥ የከተተው አባት በእድሜ ልክ እስራት ተቀጣ። ከወላጅ እናቷ ጋር በመጋጨቱ ምክንያት የሁለት ዓመት ህፃን ልጁን ጉሮሯን አንቆ በአሰቃቂ ሁኔታ ከገደለ በኋላ አስከሬኗን መጸዳጃ ቤት ጉድጓድ ውስጥ የጨመረው ግለሰብ በእስራት መቀጣቱን በማዕከላዊ ኢትዮጵያ ክልል የስልጤ ዞን ፖሊስ መምሪያ አስታውቋል። ድርጊቱ የተፈጸመው በማዕከላዊ ኢትዮጵያ ክልል በስልጤ ዞን ደሎቻ ከተማ አስተዳደር ፈረጃት 02 ቀበሌ ልዩ ስሙ አደባባይ ተብሎ በሚጠራው ስፍራ እንደሆነ ፖሊስ ገልጿል። ተከሳሹ የህፃኗ እናት ከሆነችው ባለቤቱ ጋር በመጋጨቱ ምክንያት የስጋ ልጁን አንገቷን አንቆ ህይወቷን ካሳለፈ በኋላ አስር ሜትር ጥልቀት ባለው የመጸዳጃ ቤት ጉድጓድ ውስጥ ማስገንባቱ በሰውና በሰነድ ማስረጃ ሰረጃ ተረጋግጧል። ጥቆማ የደረሰው የደሎቻ ከተማ አስተዳደር ፖሊስ ተጠርጣሪውን በቁጥጥር ስራ ውሎ የህፃኗን አስከሬን ከመጸዳጃ ቤት ጉድጓድ ከሁለት ቀን በኋላ በማውጣት አስከሬኑን ለምርመራ ወደ ወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል መላኩ ተገልጿል። ፖሊስ የምርመራ ውጤቱን በመያዝ ለተፈጸመው ድርጊት አስፈላጊ የሰውና የሰነድ ማስረጃዎች አሰባስቦ ምርመራውን በማጣራት መዝገብ አደራቸው ለስልጤ ዞን አቃቤ ህግ አቅርቧል። በዚህም አቃቢ ህግ ከፖሊስ የቀረበለትን የምርመራ መዝገብ አይቶና ፈትሶ ተከሳሹ በ1996 ዓ ም የወጣውን የወንጀል ህግ አንቀጽ 539 ንስ ቁጥር 1 ሀ ስር የተደነገቀውን በመተላለፍ በፈጸመው ከባድ የሰው ግድያ ወንጀል ክስ መስረቶ ለስልጤ ዞን ከፍተኛ ፍርድ ቤት ማቅረቡን አስረድተዋል። ፍርድ ቤቱን ከአቃቢ ህግ የቀረበለትን የነብስ ግድያ ወንጀል ክስ ተገቢ የሆነ ማስረጃ መሰረት በማድረግ የስልጤ ዞን ከፍተኛ ፍርድ ቤት ተከሳሽን ያርማል፣ ሌሎች መሰል ድርጊት የሚፈጸሙ አካላትን ያስተምራል በማለት ተከሳሽ ደጀን የመኮንን ገብረ ዛዲቅ በእድሜ ልክ ጽኑ ስርዓት እንዲቀጣ ወስኗል። ኢትዮጵያ የቀይ ባህር ተዋሳይ ለመሆን ለምታደርገው ጥረት ውስጣዊ ዘላቂ ሰላምን መፍጠሩ ወሳኝ ነው ተባለ። በጉዳዩ ላይ ሀሳባቸውን ለኢትዮ ኤፍ ኤም የሰጡት የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር ዶክተር ኢዮብ ዘውዴ የኢትዮጵያ አካሄድ ጥንቃቄን ያማከለ መሆን እንደሚገባው መክረዋል። ዶክተር ኢዮብ በተለይ አካሄዱ አለም አቀፍ ህግጋትን በማክበር እንደሆነ አንስተው ይህ ደግሞ እሱን ተከትሎ ለሚመጡ ችግሮች እንደ መፍትሄ ሆኖ የሚያገለግል ነው ብለዋል። በተለይም ሂደቱ ጥንቃቄ በተሞላበት እና ሌሎች ጦሶቹን ይዞ በማይመጣ መልኩ መሆን አለበት ሲሉም ተናግረዋል። የባህርና ወደብ ጥያቄዎቻችን ከጥንት ከንጉሱና ከመንግስቱ ጀምሮ የነበሩ ጥያቄ ነው ያሉ ሲሆን ኢትዮጵያ በተደጋጋሚ ከቀይ ባህር እንድትገፋ ታስቦ የተደረገ እንደነበር አስታውሰዋል። ኢትዮጵያ ለምታደርገው የቀይ ባህር ተዋሳኝነት ሂደት ላይ ምንም አይነት ክፍተት መተው እንደማይገባ ያነሱት ባለሙያው የውስጥ ሰላማችን ዘላቂ ሊሆን እንደሚገባ ተናግረዋል። የፌዴሬል ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ እያቀረበች ያለው የቀይ ባህር ፍትሃዊ ተጠቃሚነት ጥያቄ ተገቢና ወቅቱን ያገናዘበ መሆኑን በማንሳት የቀይ ባህር ጉዳይ የአንድ መንግስት ወይም ፓርቲ ሳይሆን የኢትዮጵያ ሙሉ ህዝብ በመሆኑ ጥያቄው መቼም ቢሆን የሚቀር አይደለም ማለታቸው ይታወሳል። ኢቢኤስ ቴሌቪዥን ከሌሊቱ ስድስት ሰዓት ላይ አስቸኳይ ማብራሪያ ያለውን መግለጫ አውጥተዋል። ከኢቢኤስ ቴሌቪዥን የተሰጠው ሙሉ መግለጫ እንደሚከተለው ይቀርባል። እንደሚታወቀው ጣቢያችን ኤቢኤስ ቴሌቪዥን መጋቢት 14 ቀን 2017 ዓ.ም እሁድም በኤቢኤስ በተሰኘው የመዝናኛ ዝግጅታችን ውስጥ በሚተላለፍ የአዲስ ምዕራፍ ፕሮግራማችን በተላለፈ አንድ ዝግጅት በርካታ አስተያየቶች እና ጥያቄዎች ከተለያዩ አቅጣጫዎች እየደረሱን ይገኛሉ። ኤቢኤስ ቴሌቪዥን ማህበራዊና እና ኢኮኖሚያዊ ጉዳዮቻችንን ወደ መድረክ በማምጣት እና የመፍትሄ አካል በመሆን ማህበራዊ ኢኮኖሚያዊ ችግሮችን ለመፍታት የሚተጋ የህዝብ ሚዲያ ነው።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 ሆኖም ፕሮግራሙ ከተሰራጨ በኋላ ፍጹም ኢሞራላዊ በሆነ መልኩ ይህንን የሰብአዊ ተግባር ያለውን ፕሮግራም አሳስቶ በመጠቀም እኛን ሆነ ተመልካቾችን በረቀቀ መንገድ በማዛባት የተሳሳተ መረጃ እንድናቀርብ የተሰራ እንደሆነ ከስርጭቱ በኋላ በወጡ መረጃዎች ለመረዳት ችለናል። ኢቢኤስ ቴሌቪዥን ጉዳዩን በጥልቀት እየመረመረ ይገኛል። በወቅቱ በአካል መታ ችግሯን የተናገረችው ወጣት ብርቱካን ተመስገን ደረሰብኝ ባለችው ጥቃትና ሰቆቃ ፍጹም ሰብአዊነት በተሰማው መንገድ ያቀረበችልን መረጃ ተንተርሰን ይህችን ወጣት ወደ አዲስ ሕይወት ምዕራፍ ለማሸጋገር ጥረት አድርገናል። ሆኖም በባለታሪኳ ላይ እየወጡ ያሉ መረጃዎች የሚያሳዩት የተለዩ ሆኖ አግኝተናቸዋል። ይህ ስህተት እንዲፈጠር ክፍተት የፈጠረ አካል ተገቢው ሕጋዊ እርምጃ እንዲወሰድ ጣቢያችን ከሕግ አካላት ጋር ይተባበራል። ጉዳዩን ለማጣራት ለሚፈልግ ማንኛውም ሕጋዊ አካል ሚዲያችን ተባባሪ እንደሆነም ይገልጻል። ቀጣይ ይህን መሰል ስህተቶች እንዳይፈጠሩ ለማድረግ የሚያስችል ስርዓት ለማጠናከር ቃል እየገባን ለተፈጠረው የመረጃ መዛባት ኢቢኤስ ቴሌቪዥን ይቅርታ ይጠይቃል። ተጨማሪ መረጃዎች እንዳገኘን በድጋሚ እናሳውቃለን። ከኢቢኤስ ቴሌቪዥን ማኔጅመንት። የተወዳቸው የቀለም ቤተሰቦች ለዚህ ሰዓት የመረጥናቸው መረጃዎች እስካሁኖች ነበሩ። በሌሎች መረጃዎች መልሳን እስከምንገናኝ በሰላም ቆዩ።